ዋናዋና ዜና በሸዋሮቤት ከተማ አስተዳደር የአገዛዙ ኃይል በደረሰበት ከፍተኛ ኪሳራ ብስጭት ንጹሐኖች ላይ ከፍተኛ ምት ማሳረፉት ሰምቷል። ከዚህም ባሻገር መኖሪያ ቤቶችን በሞርተር ስለማውደሙን የተሰማው በዝርዝር አስደምጣቸዋለን። የጠላትን ተልዕኮ ተቀብሎ ሲንቀሳቀስ በነበረው የሰራዊት አባል ላይ እርምጃ መውሰዱን ፋኖ አስታወቀም። የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠናት ቴዎድሮስ እዝ የሁለት መቶ ስድስተኛ ኮር ነው መረጃውን ይፋ ያደረገው እናስቃኛቸዋለን። በአፋባ ላይ ዘለቀ ሶስተኛ ኮራ እያሌው ብሩ ክፍለ ጦር በአገዛዙ ኃይል ላይ በወሰደው እርምጃ ከፍተኛ ድል ተቀዳጅቻለሁ ብሏል። በትላንትናው እና በዛሬው እለት በተከታታይ በተደረጉ አውደ ውጊያዎችም ከፍተኛ ጀብዱ መሰራቱ ተሰምቷል። የዓለም አቀፍ ፋኖ ሚዲያ ከኮር የሕዝብ ግንኙነት ክፍል ጋር መረጃን በመላወጥ ዝርዝር ሁነቱን ወደ እናንተ የሚያስቃኛችሁ ነው የሚሆነው። የከሰም ኮር ኃይለማርያም ማሞ ክፍለ ጦር አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር በመጣመር ቀላቅ ጀብዱን ፈጸመ። የአፋ ባህር ደቡማምራቅ ቀጣና አሳምነው እዝ የከሰም ኮር ሁለተኛ ኮር ከፍተኛ ድል ያስመዘገበት አውደ ውጊያ መረጃም ለዓለም አቀፍ ፋኖ ሚዲያ ደርሷል። ጤና ይስጥልን በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች እንደ ያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። እነዚህንና ሌሎች ዝርዝር መረጃዎችን ከዓለም አቀፍ ፋኖ ሚዲያ በቀጥታ ወደ እናንተ እናጀሮ እናደርሳለን። መረጃውን እያደረስኩ ደግሞ ቆይታ የማደርገው ወንዳለ ቢክስ ነኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ከዳሚያል ነው መረጃ ነው የምናገራችሁ። በሸዋ ግንባር የሸዋሮቢት ከተማ አስተዳደር 06 ቆቦ ቀበሌ ላይ የጫጫፊው አገዛዝ የአማራ ህዝብ መኖሪያ ቤቶችን በሞርተራው ድሟል። ንጹሃኖችን ረሽኗል። ጸረ አማራው የብልጽግና ስርዓት ወንበር አስጠባቂ ኃይል በትላንትና ሁለት ደ 28 2018 ዓም የ13ኛ የአየር ወለድ ኮማንዶ መነሻውን ከሸዋሮቢት ከተማ በማድረግ ወደ ቆቦ በማቅናት ለዘረፋና ለጥቃት የተንቀሳቀሰ ቢሆንም በአፋር ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር በራምቦ እና በሰባት ለሰባ ክፍለ ጦር ሻለቆች እንዲሁም በሸዋ ጠቅላይ ግዛት ህዝብ በራስ አርበኛ ፋኖ ጦር በቆቦና በቆቦ ና ተር የቀጠና አርበኞች ጦር ቅንጅት ለዘረፋ ወደ ቆቦ የተንቀሳቀሰው የጠላት ኃይል ትልቅ ኪሳራ ደርሶበታል። በጀግኖች የተቀናጀው የማጥቃት ውጊያ የተመታው ዘራፍ የጠላት አየር ወለድ በብስጭት በዙ 23 ና በሞርተር ተኩስ ከፍቶ የማህበረሰቡን ቤት ኢላማ በማድረግ ቆቦ ላይ የመኖሪያ ቤቶችን ሲያወድም በንግድና በግብርና ስራ የሚተዳደሩ ንጹሃኖች ተገድለዋል። የንጹሃን አማሮች ሀብትና ንብረት በጨፍጫፊው ሰራዊት ተዘርፏል። የአማራ ፋኖ በተለያዩ አውደ ግንባሮች በሚያደርጋቸው ከፍተኛ ዘመቻዎች በአገዛዙ ላይ የሰብአዊና ቁሳዊ ኪሳራ ሲያደርስ የሰራዊት አባላቱ ደግሞ በብስጭት ንጹሃን ላይ ከፍተኛ በደንና ግፍ ያደርሳሉ። ከዚህ ቀደምም በርካታ ንጹሃን በአደባባይ ተረሽኗል። ሀብት ንብረታቸው ተዘርፏል፣ ወድሟል። ሴቶች ህጻናትና አረጋውያን ሳይመርጡ በአገዛዙ ጨፍጫፊ አይልም የመደፈር አደጋ ይደርስባቸዋል። ታዲያ በሸዋሮቢት ከተማም የሆነው የሆነው ከፍተኛ የምት ያረፈበት የአገዛዙ ኃይል በሞርተር እና በዙያ ሶስት የእውር ድንብር ጭፍጨፋ በንጹሐን አማሮች ላይ የህይወትና የንብረት ጉዳት ስለማድረሱ ነው የሸዋ ጠቅላይ ግዛት እዚህ የህዝብ ግንኙነት መምሪያ ይፋ ያደረገው መረጃ የሚያሳየው። በዚሁ በሸዋ እንቆያለን። ውድ አድማጭ ተመልካቾቻችን የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና የከሰም ኮር ኃይለማርያም ማሞ ክፍለ ጦር አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር በመጣመር ታላቅ ጀብዱ መፈጸሙን ይፋ አድርጓል። የአፋ ባህር ደቡብ አማራ ቀጠና ሳምነው እዝ የከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር ተቀናጅቶ ሸኖ ከተማ በመግባት በጠላት ላይ ከባድ ኪሳራን አድርሷል። የኃይለማርያም ማሞ ክፍለ ጦር አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የምትገኘው ሸኖ ከተማ ድረስ ዘልቆ በመግባት የብልጽግናን አራጅ ሰራዊት ረፍርፎታል። የብልጽግና ዙፋን አስጠባቂ ሰራዊት የሸኖ ከተማና የአካባቢውን ማህበረሰብ አስገድዶ ለስብሰባ እያስወጣ ባለበት ወቅት የኃይለማርያም ማሟራተኛ ቦጋ ሬጅመንት ከአባት አርበኞች ጋር ሰርጎ በመግባት ሶስት የጠላት ኃይል እስከ ወዲያኛው ሸኝተው አምስቱን ደግሞ አቁስለዋል። የወገን ምት ያበሳጨው የብልጽግና ዙፋን አስጠባቂ ሰራዊት ያለ የሌለ ግትልትል ኃይሉን ከሰንቦና ጫጫ ግተልትሎም በሶስት ግንባር ወደ ውጊያ ቢያካሄደም በሚገባው ቋንቋ በማናገር ልክ አስገብተውታል ነው የተባለው። ይህ ግትልትል ሰራዊት በፊጦ አይላ መስኖ ቀበሌ ግንባር በጫጫ መንደር በአራጌቻ ግንባር እና በሸኖ ከተማ ዳር ለማጥቃት ቢሞክርም አይቀቱ ቁጣት ተቀጥቶ እና ተዋርዶ ወደ መጣበት ጥሎ ፈርጥቷል። በመጨረሻም የኃይለማርያም ማሞ ክፍለ ጦር አራተኛ ቦጋዳ ሬጅመንትና የአባት አርበኞች ጠላት ያቀደውን የስብሰባ አጀንዳ እንዲቋረጥ በማድረግ በሰላም ወደ ምድብ ቦታቸው ተመልሰዋል ነው የተባለው። መረጃውን ያደረሰው የአፋ ባህዳው በአማራ ቀጠና ሳምን እዝ የከሰም ኮር የህዝብ ግንኙነት ክፍል ኃላፊ አርበኛ ይታገሱ ጌታሁን ነው። እኛ ደግሞ መረጃውን ከእዙ የህዝብ ግንኙነት የዜና ክፍል አግኝተናል። ውድ አድማጭ ተመልካቾች መረጃችን የሚቀጥል ይሆናል። እናንተም እስከ ፍጻሜው ድረስ አብራችሁን ቆዩ። በአፋባ በላይ ዘለቀ ሶስተኛ ኮር አያሌው ብሩ ክፍለ ጦር በአገዛዙ ኃይል ላይ በወሰደው እርምጃ ከፍተኛ ድል ተቀዳጀ። ህዳር 28 በትላንትናው ዕለትና በዛሬው ህዳር 29 ቀን 2018 ዓ ም ባደረጋቸው ውጊያዎች ከፍተኛ ድል መቀዳጀቱ ነው የተገለጸው። የአያሌው ብሩ ክፍለ ጦር ከሌሎች ክፍለ ጦሮች ጋር በመሆን ትልቅ ተጋድለው በማድረግ ድል ሲቀዳጅ ነው። የአገዛዙ ዘራፊ ኃይል በንጹሐን ላይ ዝርፊያ ግድያና እገታ ፈጽሟል። የኮሩ ጽህፈት ቤት መምሪያ ኃላፊ አርበኛ መምህር አብርሃም እያሱ በቀጠናው የተደረገውን አጠቃላይ አውደ ውጊያና የተገኙ ድሎችን አስመልክቶ ለዓለም አቀፍ ፋኖ ሚዲያ መረጃውን አጋርቶናል። በቀጣይ ስልክ መስመራችን ላይ ነው የሚገኘው። አርበኛ መምህር አብርሃም እያሱ በቀጠናው የተደረገው አሁናዊ ሁኔታ ምን ይመስላል የሚለውንና የአገዛዙ ሀይ በንጽዋን ላይ ያደረሰውን ግፍ በተመለከተ መረጃውን ሊያደርሰን በቀጣይ ስልክ መስመራችን ላይ ይገኛል። ጤና ይስጥልን አርበኛ መምህር አብርሃም በአጠቃላይ ያለው ሁኔታም ም እንዳይመስል አድማጭ ተመልካቾቻችን አደርስልን፣ በቅድሚያ እጅግ አድርገን እናመሰግናለን። መጀመር ትችላለህ። አመሰግናለሁ። ፋኖ መምህር አብርሃም እያልኩ እባላለሁ። የራስ አሞራ ወብነ ሶስተኛ ኮር ጽፈት ቤት ኃላፊ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የራስ አሞራ ወብነ ሶስተኛ ኮር ያያሌው ብሩ ክፍለ ጦር በቀን ሀያ ሰባት ባደረጉት አውደ ውጊያ ከወቅን ተንሰየ ላይ ብልጽግና ተላላኪ የብልጽግና ተላላኪ የሆነው አድማበትን ፖሊስና ሚኒሻ ብልጽግና አጠራሩን ጥምር ኃይል ብሎ የሚጠራ በቀን ሀያ ሰባት ባደረገው አውደ ውጊያ ከቀን ተንሰዬ በተባለ ልዩ ጎጡ ማጀየ በተባለ ልዩ ጎጥ በራሱ ደፈታ በጣለበት አካባቢ ሳተናው የአያሌው ብሩ ብሮ ክፍለጦር የፋኖ አባት የፋኖ ሰራዊት ከስምንት በላይ ቁስለኛ ከአምስት በላይ ሞት በማስተናገዱ ራሱ በደፈጠው ደፈጣ ላይ ተመትቶ እንዲመለስ ተደርጓል። በዚህ ብስጭት ተነስቶ ደግሞ ማህበረሰቡን የተለያዩ አርሶ አደሩን ንብረት በግ፣ ዶሮና ከብት መጫኛ ባር ከዘራ ሳይቀር እንዲሁም ብርጭቆ ሳይቀር ማህበረሰቡን በጣም ሲያሳድ ቆይቷል። በእነዚህ በመሳደድ በዛሬው ዕለትም በሁለቱ ክፍለ ጦር በሰሜን ብርቅዬ ክፍለ ጦር እና በአያሬው ብሩ ክፍለ ጦር ላይ አልሞ በመጣው በሶስት በአራት አቅጣጫ ከጃናሞራ መረባ ከደባርቅ መረባ ከ ዳባት ከዳባት ቀራ በሚባል አካባቢዎች አልሞ በአራት መታጫ አርሶአደሩንም የፋኖ አባላትንም ሰራዊትንም ለማክሸፍ ከለላ አስገብቶ ለማፈን አቅዶ በመምጣት እቅዱ ከሽፎበትና የፋኖ ሰራዊት ራሱ ብልጽግና ባቀደበት ባለመሆኑ በመጣበት እግሩ እንደገና ተመልሶ አሁንም ቢሆን አርሶአደሮችን እያሳደደ ይገኛል። የአርሶአደር ንብረት እየዘረፈ ያው ዶሮ ሳይቀርም ይዞ እየሄደ ይገኛል። አሁንም ባለበት ተመልሶ እንደገና ከሽፎበት ንብረቶችን እየዘረፈ ይገኛል። መልካም። አጠቃላይ በቀጠና አሁን ላይ ያለው ሁኔታ ምን ይመስላል? የአውደውጃው ውሎ ምናልባት በፋኖ በኩል ያለውስ ቁርጠኝነትና በጠላት ላይ እየተወሰደ ያለው እርምጃ ከዚህ ቀደሙ በምን ሁኔታ ይለያል ለአድማጭ ተመልካቾች ብታደርስልን መልካም የፋኖ ቁርጠኝነቱ ያው እስካሁንም በነበረበት አሁንም ቁርጠኝነቱ እንደቀጠለ ነው ምናልባት እንግዲህ መንግስት ማለት ብልጽግና መንግስት እንኳን የለም ብልጽግና ብለን የምንጠራው አንዳንድ ሌባዎች የፋኖ አባላት ምረት ይገባሉ ብሎ ያስባል እነሱን በተለያየ ሚዲያ እየተሳሳተ የሆነ ነገሮች ማለትም ፋኖ የለም፣ ከዚህ ፋኖ ሌቦች ብቻ ነው ያሉ እያለ ሚዲያ ይለቃል። ነገር ግን እሱ በሚያቅደው ልክና እሱ በሚሰራው ልክ ሳይሆን ፋኖ ተደራጅቶ ያለውን ልኩን እያሳየው እስከሆነ ድረስ ፋኖ ባለበት አካባቢ ወይም ደግሞ ቀጠናዎች ለማህበረሰቡ የቅርብ ደራሽ ሆኖ ለማህበረሰቦች ስራዎችን እየሰራ ይገኛል ቆርጠኝነቱም እስከ እስከ መጨረሻ ቆርጠኝነቱንም እያሳየ መሆኑ ግልጽ ነው። በንጹሃን ላይ የሚደርሰው የአገዛዙ ጥቃት ምን ይመስላል? እንዴት ነው የሚገለጸው? በቀጠናው ሽንፈት ሲገጥመው ብዙ ጊዜ ቀደም ሲል ለማንሳት ሞክሯል። የአርሶአደሩን ሀብት ንብረት የመዝረፍ የማውደም የመድፈር የመግደል የመረሸን ሁሉ ጥፋቶችን ይፈጽማልና፣ በዚህ ቀጠና እያደረሰ ያለው ሱድመት ምንድን ነው ይመስለው በደንብ ብትገልጸው? መልካም፣ በዚህ ቀጠና የሚያደርገው ይህ የብልጽግና ተላላኪዎች የሚያደርጉት ሽንፈት በሚደርስባቸው ሰዓት የፋኖ ቤተሰብን ከብት ንብረት እንዲሁም የማንኛውም ዝም ብሎ መረጃ ይኑር አይኑር ይወስዳሉ። እርጉዝ እንኳን እርጉዝ እንኳን ዛሬ ነገ ትወልዳለች እየተባለ የምትጠበቅናት እያጋፉና እያዳፉ እየወሰዱ የግድ ለማህበረሰቡ ከፍተኛ ጫና እያደረሱ ይገኛሉ። ለማህበረሰቡ መጥተውም ማህበረሰቡን በምግብናም እያሰቃዩት ይገኛሉ። ያለውን ንብረት እየደፉ እንግዲህ የማህበር ጠላ እንኳን አልቀረም፣ የማህበር ጠላንም እስከ መድፋት ድረስ ደርሰዋል። ይሄ እንግዲህ የብልጽግና ተላላኪ የሚያደርገው ግፍና በደል ለአማራ ሕዝብ ጭቆና እየፈጠረ ይገኛል። ይህም ደግሞ ከወዲሁ የአማራ ሕዝብ ነቅቶና ነቅቶ እንዲጠብቅ ይፈለጋል። ከወዲሁ አመሰግናለሁ። ተመልሰናል የጠላትን ተልእኮ ተቀብሎ ሲንቀሳቀስ በነበረው የፋኖ አባል ላይ እርምጃ መውሰዱን የ206ኛ ኮር አስታወቀ በመልሶ ማደራጀት ትግበራ ሰራዊቱን በተቀናጀ መልኩ እያደራጀ የሚገኘው የአፋባ ደቡብ አማራ ቀጠና ቴዎድሮስ የ206ኛ ኮር በሰራዊቱ መካከል የተሰገሰጉ የጠላት እጆችን እየቆረጠ ሲሆን በ14ኛ ክፍለ ጦር ጅብ አላሙ ተራ ሻለቃ አባል በነበረው አንተነህ ናዴ ላይ ክትትልና ምርመራ ከተደረገበት በኋላ ወንጀለኛ ሆኖ በመገኘቱ የድርጅቱን መመሪያና ደንብ መሰረት በማድረግ ኮሩ እርምጃ መውሰዱን አስታውቋል። ከጠላት ዋና አጀንዳዎች መካከል የሰራዊቱን እርስ በርስ ማጋጨትና ማስገዳት፣ በፋኖ ስም ፀያፍ ተግባራትን መስራት በዋናነት የተቀበለው አንተነናዴም የጅበላ ሙርተራ ሻለቃ ሰራዊቱን በማጋጨት በአስገደው መድፈር፣ አባላትን በማስገዳት ወታደራዊ ሚስጥሮችን ለጠላት አሳልፎ በመስጠት ከማህበረሰቡ በማስገደር ገንዘብ በመቀበልና በመዝረፍ ከጠላት ላይ አመራሮችና ቡድኖች ጋር ግንኙነት በመፍጠር ተልእኮውን ጨርሶ በፋኖ አመራሮች ላይ ግድያ ፈጽሞ ወደ ጠላት ለመቀላቀል ሲነጋገር በተገኘ የስልክ ልውውጥ በቁጥጥር ስር ከዋለ በኋላ ከላይ የተዘረዘሩ ወንጀሎችን ፈጽሞ በመገኘቱ ኮሩ አስተማሪ የሆነ እርምጃ መውሰዱን አስታውቋል። የሰራዊቱን የውስጥ አንድነትና የትግሉን ህልውና ለማስቀጠል በትኩረት እየሰራ የሚገኘው 206ኛ ኮር በጅበላ ሙተራ ሻለቃ ተፈጥሮ የነበረውን ችግር በመፍታት ሰራዊቱ አንድነቱን በማጽናት ማንኛውንም ግዳጅ መወጣት በሚያስችልበት ቁመና ላይ መገኘቱንም ኮሩ አክሎ ገልጿል። በቀጠናው ረጅም እጆችን አስገብቶ ሲንቀሳቀስ የነበረው ጠላት መሰል እርምጃዎችን ለማደናቀፍ የተንቀሳቀሰ ሲሆን፣ አንተነህ ናዴ ላይ እርምጃ ከተወሰደ በኋላ ወደ ቸርተከል ከተማ የተንቀሳቀሰውን ጠላት የጅብ በላሙ ተራ ሻለቃ ወደ ኋላ መመለሷም በመረጃው ተመላክቷል። ከዚህ ጋር በተያያዘ የትግሉን ህልውና ለማስቀጠል የሰራዊቱን አንድነትና ደህንነት ማስጠበቅን የቅድሚያ ቅድሚያ አድርጎ እየሰራ የሚገኘው የ206ኛ ኮር አስፈላጊውን ክትትል በማድረግ በወንጀለኞች ላይ ድርጅታዊ እርምጃ መውሰዱን አጠናክሮ እንደሚቀጥልም ማረጋገጫ ሰጥቷል። የሰራዊታችን ደህንነት ለማይቋረጠው ትግላችን፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል መረጃውን ያጋራው የአፋባ ቴዎድሮስዝ 206ኛ ኮር የህዝብ ግንኙነት መምሪያ ነው። ጉዳርማሽ ተመልካቾች መረጃችን አሁንም እንደቀጠለ ነው። በተለያዩ ቀጠናዎች እየተደረገ የሚገኘው የህልና ትንቅንቅ ተጠናክሮ እየቀጠለ ሲሆን፣ በበርካታ አካባቢዎችም ድል እየተመዘገበ ይገኛል። ይህንን ተከትሎ ታዲያ የአገዛዙ ኃይል የሐሰት የድምፅ ቅጂዎችን እያሰራጨ በፋኖ በፋኖና በህዝቡ መካከል ቅራኔዎችን ለመፍጠር ብለውም በፋኖና በፋኖ አደረጃጀቶች መካከል ያልተገባ ጥርጣሬዎች እንዲነዙ ለማድረግ ስራዎችን እየሰራ ቢሆንም ከስር ከስሩ የአገዛዙ የሐሰት ፕሮፓጋንዳና ሴራ እየመከነ ይገኛል። ታዲያ የሐሰት ድምፅ ቅጂው አገዛዙ ድል እንደራበው የሚያሳይ ነው ያለው የአማራ ፋኖ ህዝባዊ ድርጅት አፋድ የጎንደር ጠቅላይ ግዛት ስር ውስጥ የሚገኘው የትጌጣይቱ ክፍለ ጦር ነው። የትጌጣይቱ ክፍለ ጦር በዋና አዛዡ በኩል ወደ መንግሥት እጁን ለመስጠት ዝግጅት እያደረገ ነው በሚል የአገዛዙ ኃይል የሐሰት የድምፅ ቅጂ ይዞ የወጣ ቢሆንም የአገዛዙ ብልጽግና የሐሰት ዘገባዎች ሲገለጡ ርቃኑን እያስቀሩት መሳቂያ መሳለቂያ እያደረጉት ቀጥለዋል። ከሰሞኑ በነ አርበኛ ማስረሻ ሰጤ ክህደት ተጠቅመው ድርጅቱን ጭምር ተደራደረኝ ያለው ብልጽግና ንጹሐን ታጋዮችን ጭምር ስም እያጠፋ የፋኖና ህዝብን አንድነት ለማላላት የመሪዎች ግንኙነትን ለመሸርሸር እና የአንድነቱ ውይይቶችን ለማበላሸት ጥረት ቢያደርግም ሊሳካልት ቀርቶ የህዝቡ ምላሽ የፌዝና ሳቅ ሆኗል። የና አብይ አህመድ ድራማ ጠላቴ ብለው ለፈረጁት ህዝብ ይቅርና ለራሳቸው ሎሊ አገልጋዮች እንኳን የሚያሳምን አልሆነም። የጎንደር ጠቅላይ ግዛት ህዝ ዋና አዛዥ የሆነው አርበኛ ተሾም አብባው እጁን ሊሰጥ ነው የሚለው የሐሰት የድምፅ ቅንብርን መሠረታዊ ስህተት በራሱ በአርበኛው አንደበት ተነግሯል። አርበኛው በዚህ ትግል ብቻዬን እንኳን ብቀር የምሰጠው እጅ የለም ሲል ነው ቁርጡን የነገራቸው። የልጅ አዋቂው የጦር ፊት አውራሪው ደግ፣ ቅን ታጋዩ አርበኛ ተሾም አብባው ጠላት ከፈለገ ያለንበትን ያውቀዋልና ይሞክረን፣ እንደ አመጣጡ እናስተና አግደዋለን ብሏል። በትላንትና ዕለት በጎጃም ግንባር የደቡብ አማራ ቀጠና ቴዎድሮስ እዝ ከፍተኛ ጀብዶችን ፈጽሟል። በአካባቢውም በርካታ ጀብዶች ናቸው የተፈጸሙት። ከዚህ ባሻገርም ከኅብረተሰቡ ጋር እንደዚሁ በቅንጅት በርካታ ስራዎች እየተሰሩ ነው የሚገኙት። በማህበረሰቡ ላይ አሰቃቂ ዝርፊያም እየተፈጸመ ነው። ሕዝብ አላማ ያደረገ ጥቃትና ዝርፊያም በጎጃም ሕዝብ ላይ እየተፈጸመ ነው። ይሁንና ግን እሱን እየተከታተልን እርምጃ እየወሰድን እንገኛለን ብሏል። የአገዛዙ ኃይል የሚፈጽማቸው ድራማዎችም የተቀናበሩ ከመሆናቸው ባሻገር አስርጎ ያስገባቸውና የፋኖን ስም የሚያጠፉት ላይም የተ የተቀናጀ እርምጃ እየወሰደ ስለመሆኑ ለማወቅ ተችሏል። ከዚህ ባሻገር ከፍተኛ ዝርፊያ ላይ የተሰማራው የአገዛዙ ኃይ በጦር ሜዳ ሽንፈት የተከናነበው ኃይል እንደዚሁ በትላንትና በስቲያ ህዳር 26 2018 ዓ.ም ሜጫ ወረዳ አማሪት አውጣም ጠለት እድገት፣ ተክለ ድብ፣ ቆለላና እንጉቲ ቀበሌዎች በጋራ በመሆን ለመስኖ ልማት የሚውል የማዳበሪያና ለተለያዩ ወጪዎች አርሶ አደሮች በማህበር ያሰባሰቡትን ሁለት ሚሊዮን ብር ደብድበው እና አሰቃይተው በኃይል ገንዘቡ በመቀማት በልማት ስራ ላይ የተሰማሩ አርሶ አደርና የአርሶ አደረጆችን በማገት ገንዘብ አምጡ በማለት ከፍተኛ ጉዳት ስለማድረሳቸው ተሰምቷል። በተጨማሪም ባችማ አንድነት ወይም አፊሳ ሙሲት እና አብሮ መኖር ቀብለ የሚገኙ አርሶ አደሩን ቤት ውስጥ ድንገት ከባ ማድረግ ፋኖ የት ነው የሚገኘው መሳሪያ ማላቸው አምጦ በማለት በጥይት ደብድበው እና ቁስለው ከቀላል እስከ ከባድ ጉዳት አድርሰው አምስት ክላሽን ኮፍ ጠመንጃ እና አስራ ሶስት የቃታ መሳሪያዎችን በመውሰድ ሁለት የግለሰብ ሱቆች እና መኖሪያ ቤቶችን አቃጥለዋል ተብሏል። ከዚህም ባሻገር ማህበረሰቡ ራሱና የጦር መሳሪያውን ከወራሪ ኃይል በመጠበቅ በየቀጠና ወደሚገኝ የፋኖ ካምፖች በመቅረብ የስርዓቱን ስልጣን ጠባቂ ኃይል በጋራ እንድንታገለው

አማራ ፋኖ ደቡብ አማራ ቀጠና የቴዎድሮስ እዝ ጥሪ ማቅረቡ ይታወሳል። በሌላ መረጃ በሰሜን ጎጃም ጎንጅ ቆሌላ ወረዳ ራሱን የሀገር መከላከያ ብሎ የሚጠራው ተቅበዝባዡ የአብይ አህመድ አረመኔ አራጅ ሰራዊት የንጹሐን መኖሪያ ቤትን አቃጥሏል። የፋባሀ ምዕራብ አማራ ቀጠና ቴዎድሮስ እዝ መቶ ሁለተኛ ኮር ሰላሳ ሶስተኛ ክፍለ ጦር አንደኛ ሻለቃ ለተለያየ ግዳጅ አካባቢውን መልቀቁን የሰማው የአብይ አህመድ አረመኔ አራጅ ሰራዊትም በጎንጭ ቆሌላ ወረዳ ዜጋንሳ ቀበሌ አትርሴ በልስቲ የሚባል የአንድ ንጹሐን መኖሪያ ቤትን ሙሉ በሙሉ ማቃጠሉ ነው የተሰማው። በሌላ እንደዚሁ በአካባቢው በሻይ ቡና አገልግሎት በሚተዳደሩ የንጹሐን ቤት በመግባት የስራ ቁሳቁሳቸው ሙሉ በሙሉ ማውደሙንም ተጎጂዎች አሳውቀዋል። በጉዳዩ ዙሪያ ያነጋገራቸው አፋብሃ ምዕራብ አማራ ቀጠና ቴዎድሮስ የ12ኛ ኮር 33ኛ ክፍለ ጦር ጊዜያዊ መንግስት አስተዳደር የጎንጭ ቆሌላ ዋና አስተዳዳሪ ፋኖ አረጋ አበረ በተፈጠረው ችግር አዝነው የአካባቢው ማህበረሰብ የመረዳዳትና የአብሮነት ሴቱን በማጎልበት ተጎጂዎችን እንዲያቋቁሙ አስተያየት ሰጥተዋል። በምስራቅ ጎጃም እነብሴ ሳር ምድር ወረዳ እንደዚሁ በተለያዩ አካባቢዎች የፋኖን በትር መቋቋም ሲያቅተው የብልጽግና ሰራዊቱ ዝርፊያዎችን እየፈጸመ ቆይቷል። በሰኞ ገበያና ድቦ ቀጠና በንጹሐን ላይ ዝርፊያውና የድብደባ ወንጀሉን አጠናክሮ የቀጠለ ሲሆን ከእኛ ጋር ሆናችሁ ፋኖን አልወጋችሁም በማለት ከአምስት አንድ በላይ የግል ባለመሳሪያ በሬውን ሽጦ የገዛውን መሳሪያ ቀምቷል። ተዘግተው የነበሩ አስራ ሶስት ባለሆቴሎችና መኖሪያ ቤቶች ቁልፍ በመስበር ውስጥ ያሉ ሀብቶችን ሙሉ በሙሉ ዘርፏል። አምስት ባለትዳር ሴቶችን ባሎቻችሁን አምጡ ተብሎ ታስረዋል አራት ሰዎች አሰቃቂ ድብደባ ተፈጽሙባቸው ሜዳ ተጥለዋል ሀያ ስምንት የአካባቢው ንጹሐንም ከባድ ድብደባ ተፈጽሙባቸው በስር ላይ ሲሆኑ ሁሉንም እስረኞች ፋኖ ተኩስ ከከፈትው ቀድመው እንዲመቱ ለማድረግ እና ከፍተኛ የስነ ልቦና ጉዳት በማድረስ አረመናዊ ድርጊቱን በመፈጸም ላይ ይገኛል ተብሏል በሰሜን ጎጃም አዴት ወረዳ ደግሞ የአማራን ህዝብ ያነጣጠረ ጥቃት በወደድ መራሹ አገዛዝ ሰራዊት በህዝቡ ላይ ንብረት ጉዳት ደርሷል ከሰሞኑም እንደዚሁም ተጨማሪ ኃይል በማምጣት በይልማና ዴንሳ ወረዳ ላይ ኃይሉን በብዛት በማሰማራት የተንቀሳቀሰ ሲሆን ከተንቀሳቀሰባቸው ቦታዎች መካከል ደንሳ፣ ባታ፣ ድንጅ፣ አግታም፣ አንጋርና በተጨማሪ ቀበሌዎች ላይ በህዝቡ ላይ ከባዱን ውንብድናና ዝርፊያ ፈጽመዋል። እንደዚሁ በሬ ላም እና ሌሎችም የቁም እንስሳትን በመዝረፍ ከፍተኛ በደል ፈጽሟል። የአገዛዙ ኃይል በተጨማሪም አራት ሞርተር ሶስት ባጃጅ ማቃጠል አራት ሞተርና ሶስት ባጃጅ ማቃጠል በአቶ ጌታ ሲል ቢሻው የልብስ ስፌት ቤት ውስጥ ያለን ጣቃ ልብስ መስፊያ መኪና ጋር ሙሉ ጠቃውን በመዝረፍ የውንብድና ተግባሩን ፈጽሟል። የአገዛዙ ኃይል ከፍተኛ ሽንፈት ሲደርስበት፣ እንደዚሁ ዝርፊያ፣ ግድያና አገታ ላይ ተሰማርቶ የውንብድና ስራ ላይ እንደተኮረ ነው ለማወቅ የተቻለው። ወዳማሽ ተመልካቾች ከዓለም አቀፉ ፋኖ ሚዲያ ለዕለቱ ያዘጋጀነው የሟሉ ፋኖ ዜና ጥንቅራችን አካል እስካሁን ያደመጣችሁትን ይመስላል። ስለተከታተላችሁ እናመሰግናለን። ወንድአለ ቢክስ ነበርኩ፤ በያላችሁበት ቸር ይግጠመን።